ለአእምሮ ከጨነቀ የመቀበል ግዴታ እንኳን የለብህም። ፕላስ ደግሞ ገድላት ተአምራት መጽሐፍት ውስጥ ስህተት አይገኝም አላለም። ስህተት ሊገኝ ራሱ ይችላል ብለን እናምና፣ ትምህርት ሳያው ያንን የተአምር ክፍል ወይ ያን የገድል ክፍል እንከን አግኝቼበታል። ይሄ ግን የኔ እውቀት የዘማርያም እውቀት ነው። ዘማርያም አይሳሳትም። ኔ ጥራት ያስፈልጋቸዋል። እኛ ራሱ መጽሐፍቱን እንዲህ ብለን እየተናገርን ነው ማለት ጥራት ያስፈልጋቸዋል እየተባለ እና መመርመር አለባቸው በሊቃውንት ጉባኤ እየተ ትርጉሙ። እኔ ግን ስላልገባኝ ስላልገባ ለእኔ ሳነበው ህጸጽ ሆኖ ስለተመሰለኝ እችኛዋን የዳዊት መዝሙር አንድምታ አልቀበልም አለም። ስለ ገድላት የምንነጋገራቸው ብዙ ነገሮች ስላሉ ኑና ያንን ጥያቄዎች ደግሞ የኦርቶዶክስ ወንድምና አባቶች እንድትመልሱ ያንን ጥያቄ ነው። መልሶች ሙሉ ከሌለ ገስዋ ማኛ ይፈነጥጣል። ሰላም ለእናንተ ይሁን። እንዴት አላችሁልኝ? ዛሬ በጌታ ቀን ማለትም እሑድ ከቅዳሴ በኋላ ጋቢ የሚያህል ነጠላ ደረብ አድርጎ ምን ይዞብን መጣ አላችሁኝ እሺ ወንድማችን እርሱትና ግን ምንድን ነው እንግዲህ ሁሌም አዳዲስ ሰዎች ወደ ቲክቶክ ስለሚመጡ አሁን ከነሱ ሀሳብ ጋር በተያያዘ ጥቂት ነገር የምላችሁ ነገር ይኖራል መሰረታዊ በጣም ሁላችሁም ልናውቀው የሚገባ ነገር ማለት ነው ከሱ በፊት ግን የጌታ ቀን ስንል ምን እያልን ነው መቼስ ቀናቱ ሁሌም የጌታ ናቸው ግን ዛሬ ግን በተለየ የጌታ ቀን የምንላት ለምንድን ነው ጌታችንና መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳበት ቀን ነው። የትንሣኤው ቀን ናት፣ እሑድ ማለት ነው እና የሁላችንን ትንሣኤ ያረጋገጠበት የትንሣኤያችን በኩል የሆነበት ቀን ስለሆነች ይህችን ቀን በተለየ ሁኔታ በቤተ ክርስቲያን ክርስቲያኖች ተሰባስበው ቅዳሴ አድርገው ከቅዱስ ምስጢር ተካፍሎ ይመጣሉ። ስለዛ በጌታ ቀን ቅድሚያ የሚሰጠው በጠዋቱ ተነስተ ለምንድን ነው ቅድሚያ የሚሰጠው? ወደ ጌታ ደስታ ለመግባት እና ጄላ አንዲት መጽሐፍ አለች አንዲት መጽሐፍ አለች። ቅዳሴ ወደ ጌታ ደስታ የመግባት ምስጢር የሚል ነው። በቀሲስ ዶክተር መብራቱ ኪሮስ የተዘጋጀች መጽሐፍ ናትና ፕሊስ ይህንን መጽሐፍ ሁላችሁም እንድታነቡ እመክራለሁ፣ ሪከመንድ አደርጋለሁ። ለቅዳሴ ያላችሁን ቦታና ፍቅር በጣም ያሳድገዋል እና እንደ አሁን ላይ የማንበብ ጊዜ የለኝም ብትሉ ራሱ ፕሊስ ግዙትና የሆነ ሰታዊትም እንድታነቡት ያነሳሳችኋል። በቻላችሁ ሰዓትም ታነቡታላችሁ። ግን አሁን ሁላችሁ እንድታነቡት እመክራለሁ። እሺ፣ ይህንን ያዝና አድርገን ወደ ወንድማችን እንመለስ። ወንድማችን እንደሰማችሁት እንግዲህ ሌላ ቪዲዮዎቹ ላይ የሚያዩ የነበር እና ፕሮቴስታንት ወንድሞችን እየሰበሰበ እንደው እስኪ በጣም ከባባድ የምትሉትን ለጆሮ ሲሰማ የጨንቃል የምትሉትን ገድል እስኪ እያወጣችሁ አንብቡ፣ ያው የተወሰነ የሰውን ጆሮ እና ትኩረት ለመሳብ ያህል ማለት ነው። እንዲህ አይነት ነገር ሲናገር እየሰማት ነበር። ሰላም ለአንተ ይሁን ወዳጅ። እንግዲህ ከዚህ ቀደም እንደምታደርገው ጨዋታ ላይ ምናምን ከሆን ያለው እንግዲህ ወደዚህ ወደዚያ የማለት ጉዳይ ላይ ከሆን ያለው አሁን እየቀለድክ ያለው በሕይወት ብቻ አይደለም ማይ ብራዘር፣ እየቀለድክ ያለው በጌታችን በክርስቶስ ኢየሱስ ላይ ነው። እና እሱን ብትረዳው ኖሮ እና የምርም የክርስቶስ ፍቅር ትንጥዬ እንኳን በጣም ትንጥ ልብ ላይ ቢኖር በርህን ዘግተ ስቅስቅ ብለ ባለቀስክ ነበር። በክርስቶስ ላይ እየቀለድክ እንደሆነ ብትረዳው ኖሮ ማለት ነው። ለማንኛውም ግን የገርላት ምናምን ጉዳይ ያለፈበት ፋሽን እየተነሳ እንደው ገድል ላይ እኮ እንዲህ ይላል፣ ተአምር ላይ እንዲህ ይላል የሚሉ ሰዎች አሁንም መነሳታቸው በጣም ያስቃል፣ ፈኒ ነው። ለማንኛውም ከገድላት ጋር በተያዘ ቤተክርስቲያን፣ ገድላትን ስትሰጥ የሰጠች ለምንድነው ብለን ተነጋገርን። ከዚህ ቀደምም ገድላቱን ስሰጠን ቤተክርስቲያን አለቀ የቅዱሱን ታሪክ አይተን፣ ክርስቶስን በመምሰሌዎቱ ውስጥ ያደገበትን ነገር አይተን፣ እኛም እንደ ክርስቶስን መስለን እንድናደግ፣ በቃ ለዛ ነው የምንጠቀምበት። ከዛ ውጭ ግን ለአእምሯችን፣ እንደዚህ አሁን እነዚህ ሰዎች ይላሉ፣ በጣም የሚጨንቅ ምናምን ነገር ሲሉ ነበር። ለአእምሮ ከጨነቀ የመቀበል ግዴታ እንኳን የለብህም። ፕላስ ደግሞ ገድላት ተአምራት መጽሐፍት ውስጥ ስህተት አይገኝም አላለም። ስህተት ሊገኝ ራሱ ይችላል ብለን እናምናል። ለምሳሌ በአሁን ቅርብ ጊዜ ላይ በተካሄደው በዚህ በዝክረኒቅያ ጉባኤ ላይ ፓትሪያርካችን ብፁዕ ወቅዱስ አቡነ ማቲያስ ምን እንደተናገሩ እንስማ። መጽሐፍቶቻችን የመጽሐፍቶቻችን ጥራትን ጥራት ያስፈልጋቸዋል። ጥራት ያስፈልጋቸዋል። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። በእውነቱ እንደሰማችኋቸው ቅዱስነታቸውም ሰው ምን አሉ? መጽሐፍቶቻችን ጥራት ያስፈልጋቸዋል። እኛ ራሱ መጽሐፍቱን እንዲህ ብለን እየተናገርን ነው ማለት ጥራት ያስፈልጋቸዋል እየተባለ እና መመርመር አለባቸው በሊቃውንቱ ጉባኤ እየተባለ ብድጋ ድ ባይዜ ቢመረመሩ ራሱ ተመርምረው ቢወጡ ራሱ የሃይማኖት መመስረቻ አይደሉም፣ የሃይማኖት መከራከል አይደሉም። እንደዛ እንኳን ቢሆን ያውም ጭራሽ እንደው ምን እየተባለ በጉባኤ ላይ ነው በዚህ የተናገሩት፣ መጽሐፍቶቻችን ጥራት ያስፈልጋቸዋል። በቃ እንዲህ ነው እኛ ምናምነው። ስለዚ እነዚህ መጽሐፍት ይ ኦርቶዶክስን ላሸማቀ ምናምን እሱ ጭራሽ አይታሰብም። በቃ አለቀ። ኦርቶዶክሳውያን ወይም ክርስቲያኖች መጽሐፍቱን በምን መልኩ መጠቀም፣ ለምን ዓላማ መጠቀም እንዳለባቸው ገብቷቸዋል። ስለዚ አሁን ይ የመደናቆርና ጉንጫ አልፋ ክርክራችሁን ያዝ ታደርጉታላችሁ። ይቆየን መልካሚ ጌታ ተርታችን ከሆነ ማለት ነው እኔ ነኝ ያገኘሁት ከቤተክርስቲያን ትምህርት ሳያው ያንን የተአምር ክፍል ደግሞ ያንን የገድር ክፍል እንከን አግኝቼበታል ይሄ ግን የኔ እውቀት የዘማርያም እውቀት ነው ዘማርያም አይሳሳትም እ የዘማርያም እውቀት ማለት የቤተክርስቲያን መገለጫ ነው አይደለም ስለዚህ ምን ማድረግ ያለብኝ እኔ ያንን እንከን መስሎ የታየኝን ነገር ቤተክርስቲያን የመጠየቅ ከዛ ሊቃውንት ጉባኤ አዎ ልክ ነው ኤስተት ነው ስትለኝ ኦኬ ኤስተት ነበርላል አይደለም ስትለኝ ደግሞ ኦኬ ታዲያ እንዴት ነበር ታዲያ መልሱ እንዲህ ሳይሆን እኮ የተጋጨ ቢመስል፣ አይደለም ይሄ ትርጉም፣ እንደዚህ ትርጉም አለ። ይህም ማወቅ አለብን። ስለዚህ አንድ ሰው በግል አንብቤ ሲባል አንተ ማነህ ማለት አለባቸው። በግል አንብበ ይህንን ገደልን ያልቀበልም ክፍል ያልከው አራሚውን እኮ ማን ነው? አይ በተማር ነው መሰረት የቤተክርስቲያን ትምህርት ጨርሰናል፣ አውቀን ጨርሰናል። ለምሳሌ አብዛኞቹ ገድላ የተጻፉት በግዝ ናቸው። አለ የምታውቁት ናቸው። የእኛ ገድላ ድርሳናት አብዛኞቹ የተጻፉት ኦሎሞስ ሁሉም በሚባል ደረጃ በግዝ ናቸው። የትኛው የግዝ እውቀት ኖሮኝ ነው ድንገት ወደ አማርኛ ሲጻፍሰስ ተገኝቶ በግዙ ትክክል ሆኖ ይገኝስ አላውቅም። ስለዚህ እኔ ሳነቦ በግሌ እንከን የሆነውን ነገር ያገኘሁት ነገርም እኔ ማድረገው በውስጤ አልቀበልም ሰንቆ ይህን ነገር ላቆየው እኔ ሳገኘው አልተዋጠልኝም፣ ወይ ደግሞ አልገባኝም ስት መስ ይታየኛል ወይ ምንጩን ላጥራው ሄጄ ከብራን ነው የብራናውም ራሱ ከሆነና እንከን ከሆነ ደቦ ቆይ ሊቃውንት ልጠይቅ ሊቃውንት ጠይቄ ደግሞ ይታረማል። ከ ከዛ ቤተክርስቲያን ኦፊሻል ስታረመው ነው ከዚ በኋላ ይህን ያረመችውን እቀበላሉ ምለ እንጂ እኛ በላችን ቆመን አይ ይሄን ነገር እንከን አለበት ይሄን ነገር በእኔ እውቀት ደረጃ ባዩት ነገር እንከን ነው ብዬ መናገር ስልጣን የለኝም። መናገር ስልጣን ብቻ አይደለም በግሌ ሳልናገር ራሱ አልቀበለውም እቺኛው ፓርት ማለት ራሱ አልችልም። ለምን ነገ እኔ አልቀበለ ስህተት ነው ብዬ የተናገርኩት የኔ እውቀት ደረጃ ነገ በሊቃውን ሲታይ ደግሞ ይሄ እኮ በዚህ አገባብ እኮ አለ ታ ይህም እኮ አለ ሲሉኝ ለካ እንደዚህ ይታያል ተብዬ እንደዚህ አልገጠማችሁ? በህይወታችሁ ስህተት ነው ብላችሁ ያመናችሁት በሊቃውን ሲመለስ ትክክል ሆኖ ያያችሁት የለም? እዚ እውነት እናረ ኮመንት ላይ ያላችሁ ሰዎች ትዝ አይላችሁ? እንከን መስሏችሁ ስህተት መስሏችሁ በሊቃውንት ምላሽ ሲሰጥ ትክክል ይሆናል። ለምሳሌ አንድ ምሳሌ ላንሳ። ነገረ ማርያም ላይ ልጅ ሆይ የአባትሽን ቤት እርሺ፣ ንጉሥ በትሽን ወዷዋልና የሚለውን አንድምታው የሚለዋል የባለጌ አባትሽን ቤት እርሺ ይላል። ይህን ስታየው እኮ ደሞ ያስደነግጣል። እንዴት የድንግል ማርያም እናትና አባት ሐናና ኢያቄም እንዴት ባለጌ አባትና እናትሽን ቤት እርሺ እንዴት ይላል እንላለን። እኔ ሳይሆን በግሌ ኬችኛ ስጸጽ ያለባት ይመስለኛል ያልኩኝ። ሊቃውንት ሲተረጉሙ ኮን አይ ባለጌ እኮ ማለት ትርጉሙ ስናየው ለካ ባለምድር ባለርስት ማለት ነው። ለእኛ ሀገር አሁን ሲታይ ባለጌ ማለት ስድብ ነው። ምንም ጠቄ የለ። ባለጌ ስድ ማለት አንድ ሰው እንደምታቁት ምን ጠቄ የለ። እችን ቃል ግን ወስደው ሌሎቹ እንዴት የድንግል ማርያምን እናትና አባት የባለጌ አባትሽን ቤት እርሺ እንዴት ይላል? ያው ንጉስ በትሽን ወዷልና ልጅ ሆይ የአባትሽን ቤት እርሺ የሚል ይላል አለን። እሷን ቃል ነው ሲተረጉሙ አንድምታው እንደዛ የሚለው ባለጌ ማለት ለካ ባለ ርስት ማለት ባለ ምድር። ምክንያቱም ሀናና ያቄ ምን ነበሩ? በገንዘብ በጣም የበለጸጉ እጅግ ባለ ሀብቶችና በዘመድ የከበሩ ነበሩ። ልጅ ግን የላቸውም ነበር አደለ? ታሪካቸው እንደዛ። ስለዚህ ባለ ሀብት ለማለት ምን ይባላል? ባለጌ፣ ባለ ምድር ማለት ነው። ብዙ መሬት ጋሻ መሬት ያለው ማለት ነው። አሁን ወደ እኛ ዘመን ሲመጣ ግን ለካ የጥንት ሊቃውን ተተረጎሙት ባለጌ የሚለው ባለ ርስት ነው። እኛ ሀገር አሁን በእኛ ዘመንስ ባለጌ ግን አሁን ስድብ ነው። ይህንን ቃልና ስላገኙት ነው ገድ ላይ ባገኙ ይህንን ወይማ ስድብ ነው አሁን ገለተ ሃይማኖት ይህንን ቃል ባገኘው የአቡነ ተክለ ሃይማኖት እናትና አባት ሕይወታቸው እንደዚህ ነበረ እና ባለጌ የሚለው ቃል ማለት ነው፣ ባለ ምድር፣ ባለ ርስት፣ ብዙ ጋሻ መሬት የነበረው ባለ ሀብት ማለት ነው። የጥንት ዘመለከ ባለጌ ማለት ትርጉሙ ይሄ ነው። አንድም ሰው ሚላል ቃል በቃል የባለጌ አባትሽን ቤት እርሺ ነው የሚለው ስናየው፣ ለእኛ ስድብና ስታት ነው የሚያስለው አይደለ። ሲተረጎም ግምን ይሆናል ሲተረጎም ማለት ልክ በጥንት ቋንቋዎች ግቡና መዝገበ ቃል ላይ ባለጌ የሚለውን እዩት። ጎግል ላይም ታገኙታለህ። በነገራችን ላይ ባለጌ ማለት ምን ማለት ነው ብላችሁ ሰርች አድርጉ። በአማርኛ የጻፉ ጎግል ላይ ያወጣላቸዋል። በነገራችን ላይ ባለ ምድር ባለ ርስት ማለት ታይታችል። እዚህ አማራ ክልል ላይ በጌ ምድር የሚባል ታውቃላችሁ። በጌ የሚበዛበት ምድር ማለት ሌላ ነገር እኮ አይደለም። ብዙ በጎች ያሉበት ሀገር ስለምን ተባለ በጌ ምድር ተባለ። አሁን ቃላቶች ወደኛ ዘመን ሲተረጎሙ ምን ሆኑ፣ ተቀየሩ። ስድብ ሆነ ቁጭ አሉ። አሁን ለምሳሌ ነፍጠኛ የሚለው ቃል ስድብ ነው አለ አሁን በኛ ዘመን ግን ምን ማለት ነው ነፍጠኛ ማለት ነፍጥ የሚያነሳ ሽጉጥ የሚይዝ መሳሪያ የሚያነሳ ማለት አሁን በእኛ ሀገር ግን ው በጣም ሀይለኛ የዘረኝነት ስድብ በጣም አደገኛ አይታችኋል ቋንቋዎች በጥንት ዘመን የተጻፉት አሁን ባለው በእኛ ዘመን ሲጻፍና ሲተረጎም ሌላ ትርጉም ይሰጠዋል አሁን እኛ ጋር ስድብ ይመስላል ግን አይደለም ትርጉሙ ባለፈው እኔ ቪዲዮ የሰራሁበት የመጀመሪያ ቪዲዮ ይታኝካቸው ካያችሁ ይሄን ታገኛላችሁ። ጋላት የሚለው ቋንቋ ማለት የኦሮሞን ስድህዝ ለመሳደብ ነው ምናምን ብለው አቀረቡት። ግን ተመልከቱት መጽሐፍ ቅዱስ ላይ ያለቃሉ እና ቃላቶቹ ምን እናደርጋቸው። መጽሐፍ ተጽፍታለ ጋላተን የሚለው በብዙ ቁጥር ነው የጻፉ። እንደውም ሲነበብ ራሱ ጋላር ለሚለው ጋላ ነው የሚባለው፣ ሳነበው እኔ ራእየ ማርያም ላይ ምናምን ላይ ተገኘ ብለው እንሱ ስርዋጽ ነው። ግን በመዝሙረ ዳዊት አንድምታ ላይ እናገኘዋለን እና ልክ እንደዚህ አይነቱ እኛ ስናነባቸው እንከን መስለው የሚታዩ የሚለው ቃል ራሱ መታየት አለበት። እኔ ሳነባው ነዋ፣ ደምረው ሲያነበው ነዋ፣ ዘማርያም ሲያነበው ነዋ፣ ሳንበድ ውስጥ ቴክቶክ ላይ ያለን ሰዎች ስናነበው ነዋ። ቤተክርስቲያን ግን ስትተረጉመው አይ ጋላ ኮ የሚለው ቃል ትርጉሙ ይሄ ነው ብላ ብታሳይ ምን ልንመለሳለን? ባለጌ የሚለው ቃል እኮ በጥንት ጊዜ ባለምድር ማለት ነው። አሁን ግን ለኛ የሚጸነን ከሆነ ሊቃውንቱ ያርመዋል። ምን ብሎ ትክክል ነው ቃሉ ችግር የለበትም፣ ግን በዛ ዘመን ማለት ይሄ ነው ትርጉሙ አማርኛው ካልገባችሁ ግን፣ እንዲቀላችሁ ለእናንተ ግን ባለ ሀብት ብላችሁ ሰዱት ማለት ትችላለች ትርጉሙ። እኔ ግን ስላልገባኝ ለእኔ ሳነበው ስጸጽ ስለተመሰለኝ እችኛዋን የዳዊት መዝሙር አንድምታ አልቀበልም አለም እችኛውን የገድል ክፍል አልቀበልም አለም ስጸጽ መስሎ ለእኔ ነጸጽ መስሎ የታየኝ ማለት ስለዚህ ስተት መስሎ የታየን ስተት የሆነ የተገኘው የምንለው ቃል ራሱ ያገኘ ነው። ማንን ነው? ቤተክርስቲያን ያለችው ከሆነ ሲጀምር ታርመዋለች። ቤተክርስቲያን ተጽሞ ያገኘችው ከተባለ ምን ጥያቄ ያለው? የተአምርም ክፍል ይሁን የገድል ክፍል ይሁን የመጽሐፍ ቅዱስ ቃላትም ይሁን ይሄ ቃል እንዲህ ለማለት ተፈልጎ በላይ የማረም ስልጣን የማ ነው? ቤተክርስቲያን። እሱ ችግር የለው። በግለሰብ ደረጃ ካገኘ እኛ ግለሰብ ነን። ግለሰብ ደግሞ እኛ ቤተክርስቲያን አይሳሳትም አንልም። እንኳን ግለሰብ ጳጳስ አይሳሳትም አንልም። እንኳን ጳጳስ ሲኖዶስ አይሳሳትም አንልም። ፋለብል ናቸው። ፓታሊካችን ፍጹም ናቸው አንልም ስለዚህ እኔ ማነኝነት ትክክል ሆኜ ነው? ስለዚህ ስጸጽሞ ብዬ ያሰብኩት ነገ ሊቃውንት ሲያትሙትና ነገ ሲያብራሩ ሲመልሱት አፌን ሊዛርለ ነገር። ስለዚህ ስተት መስሎ የታየን እንኳን ያ ነገር ከቤተ ክርስቲያን ትምህርት የወጣ አይመስለን፣ ያ ነገር የኛ እውቀት ደረጃ ነው። ስለዚህ አዎ፣ እንዳለ ስህተቱን ሊገኝ ይቻል። አዎ ይህን እያልኩ አይደለም እንደተሳሳቱ ስህተቱን ሊገኝ ይቻል አዎ፣ ትክክል ነገር ግን እኛ ያሰብነው ሁሉ ግን ትክክል አይሆን ይችላል። እኔ ስተት ነው ብዬ ያሰብኩት ነገ ሊቃውንት ይመልሱት። ስለዚህ ምን ማለት ያለብኝ ቤተ ክርስቲያን እስከምትመልስ ማቆየት ነው ያለብኝ።